ዘዛዋ ድኛ እባላለሁ። ያዲስ የቀበሌ የእሳት አደጋ ብርጌድ ቁጥጥር ነኝ። ነገር ግን ካሁን በፊት እንደ ቀበሌያችን የእሳት ቃጠሎ የሚበዛበት እና በየአመቱ ሲያስቸግር በነበረው ጊዜ ኬር ኢትዮጵያ ወይም አመልድ ኢትዮጵያ የተባለው ድርጅት በ2017 ስልጠና ሰጥቶና ከዛ በኋላም ህብረተሰቡን፣ ወጣቱና አካባቢውን ሰው ንቃት ሰጥተን እኛም ቁጥጥር በማድረግ በ2017 ምንም አንድ ነገር ቃጠሎ የሌለና ጥሩ ስራ የተሰራ በመሆኑ አሁንም ይህንን አጠናክረን የምንቀጥልና ጥሩ ጥቅም ያገኘንበት በመሆኑ ሳይቃጠል መከላከል የሚለውን ስልጠና ይዘን ጥሩ ውጤት አግኝተንበታል። ይህ ድርጅት አመልድ ኢትዮጵያ ወጣቶችንም ስራ እየፈጠረ እያሳተፈልንና ወጣቱም ለፓርኩ ያለው ፍቅር አካባቢ ሰው ያለው ፍቅር ከፍተኛ ስለሆነ ከሳት አደጋ የተከላከለልን ነው በሆኑን ህዝቡም ራሱን እየጠበቀ ራሱንም እየአደራጀ ያለ መሆኑን ልገልጽ ይፈልጋለሁ። ይህም ብቻ አይደለም፣ ፓርኩንም በማስጠበቅ ህዝቡንም በማደራጀት ከዛ ውጭ ደግሞ ያው የፓርኩን የማገዶ ቆጣቢ ምድጃ በማድረግ የአካባቢ ሰው ወደ ፓርኩ እንዳይገባና በማገዶ ቆጣቢ ምድጃ በማድረግ ወጣቶችን እያደራጅ ወጣቶችንም ያው ተደራጅተው በሱቅ በተለይ በሸቀጣ ሸቀጥ ብሩ ተለቆላቸው ጥሩ ስራ እየተሰራ ያለበት እና ሌላው ደግሞ ህብረተሰቡ የአካባቢው ፓርክ አካባቢ ስለሆነ የዝናብ ተጽዕኖ ስላለበት ረሀብተኛና ችግርተኛ ስለነበረ የጓሮ ድንች ብቻ የሚያውቁ ስለነበር ከጓሮ ውጭ ወይም ወደ ማሳ ወጥቶ ዛሬ ሰው አካባቢው ህብረተሰብ ድሮ ራሱን ችሎ አሁን ለገበያ ያቀረበበት ደረጃ ያለበትና በሰፊው እያመረተበት ያለበትና ሌላውም ያው የመዳበሪያ ችግርም ስላለ የቨርሚን ኮምፖስት በማዘጋጀት ከግዥም የወጣና ሌላው ደግሞ ያው ብር ማግኘት ከፍተኛ ችግር የነበረ ስለሆነ በአካባቢው በመደራጀት ቁጠባ የመንደር ቁጠባ ተደራጅቶ እየተበዳደረም ብድሩንም እየመለሰ በጥሩ ሁኔታ እየተደራጀ ያለበትንና በተለይም የተፋሰስ የተፈጥሮ ሀብትንም በማደራጀት ጥሩ እየተሰራ ያሉበትና እና ጽህፈት ቤቶችን በማደራጀት ሌላም አንድ ሚሊዮን ብርም ለተፋሰሱ ተሰጥቶ የሩቅ እቃዎችን እያቀረበ ማጭድ፣ የተለያዩ መድኃኒቶች፣ ማዳበሪያም፣ ሌሎችንም ዘርም እያቀረበና የአካባቢውን ሰው ከችግር እያወጣ ያለበት ድርጅት ስለሆነ በተለይ አመልድና ኬር ኢትዮጵያ የሚባለው ድርጅት የራብና ለፓርኩም ምሰሶና፣ ለህዝቡም በጣም ተወዳጅ በዚህ ቢቀጥልበት በጣም ከደህንነት የምንወጣ መሆናችንን ልገልጽ እፈልጋለሁ። በጣም የሚመሰገን ድርጅት መሆኑን እገልጻለሁ። የሰሜን ተራሮች ብሔራዊ ፓርክ ስፋት ቤት የስነ ምህዳር ክትትልና ማበልጸግ የስራ ክፍል ኃላፊ ነኝ። የሰሜን ተራሮች ብሔራዊ ፓርክ በጣም በርካታ ህገወጥ ተግባራት የሚፈጽሙበት ፓርክ ነው። ከዚህ ውስጥ አንደኛው ደግሞ እሳት ቃጠሎ ነው። እሳት ቃጠሎን ከመከላከል አኳያ ሰፋፊ የህዝብ መድረኮች እና የግንዛቤ ማስጨበጫ ስልጠናዎች እንዲሁም ማህበረሰቡን በተለይም በፓርክ አዋሳኝ አምስቱ ወረዳ ባሉ የፓርክ አዋሳኝ ቀበሌዎች አካባቢ የፋየር ግብረ ኃይል ወይም የእሳት ብርጌድ አባላትን አደራጅተን ስልጠና ሰጥተናል። ለዚህም ተግባር ደግሞ ሪላይፍስ ፕሮጀክት የፋይናንስና የድጋፍ ስራ ሰርቶ እንደተሞክሮ የሚያክል በ2017 በጀት ዓመት ፓርኩ ላይ የእሳት ቃጠሎ ያልተከሰተበት አጋጣሚ ነው ያለ። ይህንንም አፈጻጸሙን እየተከታተልን በቀጣይም ደግሞ ከዚህ ተሞክሮ ተነስተን ስራዎችን አጠንክረን ለመስራት ነው እየሰራ ያለን ማለት ነው።